ፎቶ ተነሱ። በነገራችን ላይ የእነዚህ ልጆች መጨረሻ የሚያምር አድርገው በመጀመሪያ አሚን በሉ ስትገቡ። የምር መጨረሻቸው ያሳምርላቸው ተጋብተው ወልደው ለመሳም ያብቃቸው። እንደ ቀልድ የተጀመረ ነገር ቁም ነገርና አግኝቶ ፍሬ ሲያገኝ በጣም ደስ ይላል፣ የእውነት ማለት ነው። እንግዲህ ብሩኬ ሽማግሌ ለመላክ ተዘጋጅቷል ማለት ነው። የመስክ ፎቶ ተነስተው ከፖሰቱ በእርግጠኝነት በእርግጠኝነት ማለት ነው። ቤተሰብ በቅርብ የኩዳዴ ጾም ሳይገባ የገና ጾም እንደተፈታ እኔ በቃ ይሄ አልላችሁ ይሄ አልላችሁም። ሹክሹክታ ስለሰማው ነው ሽማግሌ ሊላክ ነው። ሁሉም አድናቂዎቹ ተዘጋጁ። ስጦታ ለምትሰጡት ስጦታ ሄዳችሁን ለመታጀብ የምትፈልጉት ተዘጋጁ። እኔ የሰማሁት ነገር ነው። ሹክ ምላችሁ ማለት ነው። ግን እንዴት ናችሁልኝ? የፉዬ ገለሚ ሰላም ነው። ወይኔ ጮኬ ማውራት አልችልበትም እኮ ተፈጥሮ ስላልሆነ ሁላችሁንም ሰላም ብዬ ያለው። በነገራችን ላይ እነ ብሩኬ ሰሞኑ ፖስት እያደረጉት ባለው ነገር ላይ አብዛኛው ሰው ተደስቷል። የእውነት ማለት ነው ሰላም አግኝቶ አሁን የሚበጠብጣቸው ራሱ ሰው የለም ምናምንና በቃ እንደዚህ ደስ የሚል ነገር ሲለቁ ምንም ቢለቁ ሁሌም ነው ምለውኔ። ምንም ቢለቁ ቪዲዮ ፖስት ቢያደርጉ ይታይላቸዋል። ስለተጣሉ ስላልተጣሉ፣ ከሌሎች ሰዎች ጋር ቪዲዮ ስለሰሩ ምናምን አይደለም። ልጆቹ ሁለቶቹ ብቻ ሆነው ቁጭ ብለው ራሱ ቪዲዮ ቢሰሩ ይታይላቸዋል። ስለዚህ ትላንትና እንግዲህ አይተኗል። አዲስ ቤት ገብተው የሚያምር ቤት አብረው መኖር አለብን ለምን የተለያየ ቤት እንኖራለን? እኔና አንቺ እስከ ተማመን አስባችሁታል። በአንድ ቤት ሽማግሌ ያልተላከለት ወንድ ሳትፈሩ ምንም ሳትሩ ሙሉ ኮንፊደንስ በዛ ሰው የሀላፍትና አንትን ሆናችሁ መኖር ማለት የእውነት በጣም ጥንካሬ ያስፈልጋል። ወንድማችሁ አደል? ምን ቦይ ፍሬንዷ ነው። እንግዲህ ሶ እኔ እሱን አከበርኩት የእውነት ማለት ነው። እነዚህ ልክስክስ ወንዶች በበዙበት ሀገር ላይ አሁን ላይ አብዛኛው ታውቃላችሁ ሚዲያ ላይ እየሰማን ያለው ነገር በጣም ያስጠላ ስለሆነ ግን ልጁ በጣም ትልቅ ሬስፔክት የእውነት ማለት ነው። ሰው በቃ ለዚህ እድሜ ያልደረስንም ብሎ ፊልም ያደረገው ነገር አለና በጣም ደስ የሚል ነገር ነው። አንድ ቤት ሲኖሩ ወጪያቸውን ይቆጥባሉ። እሷም እንዳለች የእኔን ኃላፊነት አንተ ላይ ነው፣ የአንተ ኃላፊነት እኔ ላይ ነው። በቃ የትልቅ ሰው ንግግር ቅመም ኮናት ምለውኔ ኔ በምክንያት ነው ቅመም እግዚአብሔር እና በጣም ደስ የምትል ልጅ ናት። ፈጣሪ ያሳምርላቸው። ብቻ አትፈት ተጋቡ ተፋቶ ተጣሉ ብቻ ሳይሆን እንደዚያ ደሰስ የሚሉ ፎቶግራፎች ስታዩ መርቁ። መጨረሻችሁ ያሳምርላችሁ ብላችሁ መርቋችሁ የምሬ ነው የምላቸው። ይሄ ፎቶ የምሬ አድርገው ለፎቶግራፍም ለማስታወቂያም ሰርተውት ይሁን ባናቅም፣ ቬሎ ለብሳ ብሩኬ የሱፍ ለብሶ ማየት በጣም በቃ ይሄ ፎቶ አሁን የመስክ ፎቶ ነው የሚባለው ግን ሽማግሌ ስላላከ በእርግጠኝነት የማስታወቂያ ፎቶ ነው ብዬ ነው ማሰበው። ግን በጣም ሮማንቲክ የሆነ ነገር ነው ሰሞኑ እያደረገላትም እሷም እያደረገችለት የነበረው። ኤኒሀው በዚህም በዛ ማለት መጨረሻቸው ያሳምርላቸው። እኛ ተለያይታችሁ ሳይሆን ተጣምራችሁ ማየት ነው የምንፈልገው ማለት ነው አብዛኛው ተመልካች። እኔ እንትን ቲክታክ ላይ ምን አለ መሰላችሁ፣ አንዱ እንዴት ነው እዚህ ድረስ የደረስከው ብሎ ስለ ዩቱብ ሲጠየቁ ብሩኬ ምን እንዳለ ታውቃላችሁ? የሰው ፍቅር አለኝ ነው ስለዚህ በጣም ምርጥ ምርጥ ተመልካች እሱ የሚወዱት እሷንም የሚወዱ የሚያከብሩ ተመልካች እስካላቸው ድረስ ልጆቹ አይወድቁም። የእውነት ማለት ነው።